ዋናው እንትን ምንድነው፣ መስክሬንተ ከዚህ በፊት እዚሁ ዳጋጣሚ መጥቼ ነበረ። የተደረገ ነገር ነበረ። በሁለተኛ ዙር ደግሞ በዚሁ በትምህርት ዙሪያ ነውና እንግዲህ ግራጁዌት ነገር ወደዚህ እዚሁ ትቆማለህ ነበር። እኔም አመን ብዬው እና በማክስቱ ኦልሬዲ ወዲ እግዚአብሔር ታመር ሰራ ማንም እስቲላው 2017 ተመርቆ አይደለም 2016 2015 ተመርቆ ቁጭ ያለ ሰው እያለ በሚገርም ሁኔታ እሚደት ወደ ስራ በመሰማራቱ እግዚአብሔር በሱም ቆሞ ስለተናገረኝ